አክትሜ ያለሁ ጓደኞቹ ሄፍዝ ላይ ናቸው። እኔ አክትሜ ወደ ቲክቶክ በቃ ስትነጠቅ ምን ቢሆን ቲክቶክ ላይ መውጣት የነበሩና ቲክቶክ፣ አንቺማ አውቀሻል እኮ ሲጀመር ቲክቶክ ላይ የመጣ የሴት እንደሚል ብትበለሽ ቪዲዮ ሰርተሻል እንዴ? ሴት ልጅ መበላሽ ከፈለገች ቲክቶክ ነው ማምጣት ያለባት። በቃ እኔ እኮ ቪዲዮ ሰርቻለሁኝ። አሁን እህቶቼ በጣም ብዙ የሚያማክሉ ነገር አሉ። ቲክቶክ ላይ ከወጣሁ ቲክቶክ አንደኛ ይከፍላል፣ እዝ ትጥቀመጥ ላይቭ ላይ ይህን ታውቃለህ። ግን አይከፍልም፣ ውሸት ነው። ወላሂ ይከፍላል፣ አታውቅማ። እና ያውቅ ሰው እኮ ይበላል። ወላሂ ይከፍላል ቲክቶክ ወያላ አረገኝ እንጂ አክቲም ያለ አሁን አብዛኞቹ አይጎበዝ ናቸው። ቲክቶክ ኖ አንተ ኤውልህ እነዚህ ትለልቅ ቲክቶከሮች ለህዝቡ መናገር አይፈልጉም። ለምን እንዲሁ አላቅም፣ ግን ቲክቶክ በተቀመክበት በላይቭ ይከፍላል። ሁለተኛ ደግሞ ቪዲዮ ሰርተህ ከአንድ ሌቃ በኋላ ሁሉም ቪው አይቶት ቫይራል ከወጣ በዛም ይከፍላል። ሁለተኛ ደግሞ ያው ጌመር መሆን ነው። ጌመር ከሆናችሁ ተሰጧችሁ። ይሄ ብር በብር ነው ምኮኑት እና እህቶችን እመክራቸዋለሁኝ ሳወጥ አንድ አንድ እህቶች ስለሚያዩኝ ማለት ለምን ምናምን አንቺ ቲክቶክ ላይ ምና፣ እኔም መውጣት አለብኝ ብለ ወላ የህቅ አንድ ጓደኝ ጋር ተጣልቻለሁ። ሰውቃ መውጣት እንዲ ለ ብሩ አይጠቅምም፣ አይጠቅምም። ብሩ ከቲክቶክ አውጥቼ አመንክም አላመንክም ሶስት የሙስ ተሽፋ ህጅ አለሁኝ። እስከ ዛሬ እኮ ራሴን አሞኝ አያውቅም። ቲክቶክ ላይ ከመጣሁ በኋላ ግን ራሴ በዚህን ቆፈቆፈን፣ ይሄኛው በዚህን ቀጠቀጣል። በቃ መከራ ገብች እና የቲክቶክ ብር አይጠቅም። ዛሬ ግን ተስተካክሏል። ደህና ነው። አራ እንዴ ነበረ

ዩ አም ጉድ አልሐምዱሊላህ አም ጉድ አም ጉድ። በረሽ መግባት አልናፈቀሽም? አልናፈቀሽም በረሽ መግባት። ሼር ሼር ኮፒ ሊንክ ሼር ሼር ኮፒ ሊንክ አድርጉ ጋይስ፣ ሁላችሁ ሁላችሁ

ደስ ይላል ደስ ይላል። ያስ ያስ ያስ እሺ ታፕ ታፕ አድርጎ ሰላም ነው፣ ደህና ነኝ። ሀይ ውዬ ምን ነው ምን ነው ምን ነው ጋይስ ደብል ታፕ ስክሪን እያደረጋችሁ ማይ ፋሚሊ ቲ ፎርቲ አልሐምዱሊላህ ታፕ ታፕ ስክሪን ስክሪን ታፕ ታፕ ስክሪን እያደረጋችሁ ኤቭሪዋን ደብል ታፕ ስክሪን እያደረጋችሁ ገባ ገባ ነቃ ነቃ በሉ። ቢዝ ነው ቢዝ ነው ገመሪ አለ ለን አለው አለው አልሐምዱሊላህ አልሐምዱሊላህ አለው ታፕታፕ ሚስቶቻችን ይመጣሉ። አብድዬ አይ ይመጣሉ ይመጣሉ ሚስቶቻችን ደስ ይላል

ቴንኪ ዩ ታፕታፕ ኮፒ ሊንክ ምናምን ምናምን ማድረግ በቃ በጣም ከእናንተ ይጠበቃል። እና ጃዝሚን በሰላም ነው ሀዊ ዌልካም ጃዝሚን ና እስቲ ዛሬ ላይ ቁጭ በይ። የት ጠፍተሽ ነው? የት ጠፍተሽ ነው የኔ እናት ቲኒ በፈረስ በእግር ብቻ ነው መፈለግ የቀረኝ እኮ በፈረስና በእንትን ብቻ ነበር የቀረኝ። ታፕታፕ አርጉ ጋይስ፣ ታፕታፕ አርጉ፣ ታፕታፕ አርጉ። ስክሪን ታፕ ስክሪን ማይ ፋሚሊ ጃዝሚ፣ እንዴት ነሽ? እንዴት ነህ? ይሄ ደግሞ እች ልጅም ለትወና ካስ ተደርጋ እዛ እንትን ሄደች እንደብዬ ነበር አላልሽም አዊ ላኪሊ እና እንዳትጠየቂ አሞኝ ነበር አላልሽም ችግርሽ እኮ ነው Yeah. አሞኝ ነበር ሳይሆን አሞኛ ቢባል ያ ሀቢቢ ቦስ ሆኖ ስር አገናኛል። ተሻለች ታዲያ ያዝ ማሻላህ ማሻላህ ዋናው ደና መሆንሽ፣ መታመም ያለ ነው ያጋጥማል። አብሽሪ። እንዴት ነህ? ደና ነኝ ደና ነኝ። አልሐምዱሊላ አልሐምዱሊላ። ዋአለይኩም ሰላም ወረመቱላ ብርካቱ። ወየ ጡሬ ታፕ ታፕ አድርጎ ስቲ ታፕ ታፕ አድርጎ ሁላችሁም ሁላችሁም ደብል ታፕ ደብል ታፕ ሼር አድርጎ ደብል ታፕ ደብል ታፕ ሼር። ቆይ እኔ የምልሽ ጃዝሚ እነ የእንትና መጀመሪያ ላይ መጀመሪያ በነሱ የሰራው አንቺ ነሽ ወይስ ሌላ ሰሩ? እኔ እየሰራሁት መጀመሪያ የአንቺ ተጽዕኖ ነው። በቃ ኩታገልሻ አፈመስኩት እኮ ብዬሽ ነው የአንቺ ተጽዕኖ ነው እኮ መጀመሪያ ስላየሽ የአንቺ ተጽዕኖ ነው። እና ዋው ሞራል ሞራል ሞራል አሪፍ ነገር ነው የሰራሽ ሰው። እንደ ቀልድ ነበር እኔ መጀመሪያ ያየት፣ እቺ ልጅ ጨለለች። ደስ ይላል ደስ ይላል ደስ ይላል። ወአሌኩም ሰላም ወራህመቱላሂ በረካቱ ፒስ ነው፣ ሰሊም ነው። ቻፕታ ኮፒን ጋር ቤስ የኔ ፊት ላይ ጌም አለ። ዛሬ አለ አለ ጌም ጌም አለ።